የድህነት እና የሀብታም ዴፊኒሽኑ እኮ ቀላል ነው። አንድ እንትን ናት፣ አንድ መስመር ናት። በቃኝ ማለትና በቃኝ አለማለት ነው። ሀብታም ሆነ በቃኝ ካላልክ ደሀ ነህ፤ ደሀ ሆነ በቃኝ ካልክ ሀብታም ነህ። መንገዱ ይሄ ነው። ደስታም የሚኖረው እንደሱ ሲሆን ነው ብዬ አስባለሁ። እግዚአብሔርንም አለማማረር፣ በሆነ ባልሆነ አለመጸለይ ረባክ እንደው መቶ ሺህ ስጠኝ ብዬ ጸልይ እያል አቅም አልጸልይም። ሀምሳ ሺህ ብር ስጠኝ ብዬ አልጸልይም። በሚያስፈልገው ነገር ላይ ነው ምጸልየው። ገንዘብ የሚያስፈልገው ብዙ ጊዜ አሮጌ ተራ ሄጄ መጽሐፍ ሳይ ነው። አሁን ደግሞ ስለሚያቁኝ አሌክስ አሌክስ ውሰደው ይውና ከተስማማህ ትከፍላለ ይላሉ። ባይኖረኝ እንኳ። ለአንተ ድህነት ማለት መጽሐፍ አይተህ አቅም አንሶ አለመግዛት ማለት ነው? አዎ። እና ደግሞ የቸገረው ሰው መጥቶ መስጠት ሳት ትችል ስትቃል ስባት እንደሱ ይል ነበር። የስባት ሌላ ነው ቁጭልና። አሁን እንግዳ የሚቀበለው በሁለት መንገድ ነው። ገንዘብ ካለው ቤቱ ከሞላ እንኳን ደና መጣ፣ እግሩን የሚታጠብበት ስጡት፣ ምሳ አቅርቡለት፣ እጁን አስታጡት ምናምን ይላል። አብርሃም ነው እንግዲህ። ያኔ አብርሃም ችስታ ሆኖ ከሄድክብድም ምንድን የቸገረው ፊት ይዘብኝ፣ እግዚአብሔር ነኝ እንዴ ያመም አለ በሁሉም ሰው ውስጥ እኮ አደን ሳይኖረ ሰው ሲመጣ በቃ የሚያመሱ ነው ያማለው። በእሱም እንደዛ ነው። አመናጭቆ ያስወጣል፣ ግን ፊቱ እንድታይ ሌላ ይቅር። ቴሌቪዥን ላይ አሁን ማዲያት የጠበሳት ሴት ብቅ ስትል ዝቡልኝ፣ ችግር ልታወራል፣ ያግዛት አይችልም። ፊት አይተም ማለት ነው። አዎ። አይ ችግር፣ ችግር ካወራችብህ ውስጥ ተክላ ትጠፋለች። አንተ አታገኛት ወይ ችግሯን አትቀርፍላት፣ ህመሙ ብቻ ይቀራል ውስጥ የአራት ኪሎ ልጅ ነው አለማየሁ ገላጋይ። አራት ኪሎ ከመፍረሱ በፊት ነው እዛ ትዝታ ያለው። ግን ያልፈረሰው አራት ኪሎ የአለማየሁ ልብ ውስጥ አለች ይባላል። መጽሐፍም ውስጥ አለ እንጂ አጥቢያ ብዙ በአራት ኪሎ ላይ ነው የተመሰረተው። የአራት ኪሎን ባህሪ ልንገራችሁ በአንዲት ኢንሲደንት። አፄ ኃይለሥላሴ ከጳጳሱ ጋር በመነጋገር አራት ኪሎ ያለውን ባልወልድ ቤተ ክርስቲያን ወደ ገዳምነት ማሳደግ ፈለጉ የዛ የባልወልድ ደግሞ የወቅቱ አለቃ ቅኔ የሚያውቁ ሸርዳጅ ኃይለኛ ናቸው እና ጳጳሱና ጃንሆይ ያስጠሯቸው እንግዲህ የባልወልድን ቤተ ክርስቲያን ወደ ገዳምነት ልናሳድገው ነው ለእርሶ ኡራኤልን እንሰጦታለን እና ምን ይላሉ አስተያየቶች ሲባል እንዴ ጥሩ ነው ለእኔ እልቅና ኡራኤል አያንሰኝም ወደ ገዳምም ከፍ ማለቱ ጥሩ ነው፣ ግን እኔ ግራ የገባኝ ማን ብላችሁ ልጠሩት ነው? መቼም አራት ኪሎ ብሎ ገዳም የለ አሉ። አራት ኪሎ ለገዳም የምትመች ቦታ አይደለችም። ጠላ ቤት አላት፣ አረቄ ቤት አላት፣ ቆሎ ቤት አላት። እኔም ፈጥራለች ያ ሁሉ ከሰው የሚንጠባጠበው ማለት ነው። መስራት አይጠበቅብህም። ሊዝናና ሊጨፍር ሊደሰት የመጣ ነው። እናጠጣ ይላል ናብላ ይላል ምናምን ሶሻል መስተጋብሩ ኃይለኛ ነበር። አሁን ከተበተነው በኋላ ሌላ ነው ታሪኩ። አንድ ቀን ቁጭ ብለን ቆጠረን አራት ኪሎ ከተበተነ በኋላ ወደ 250 ከአራት ኪሎ ሐውልት እስከ አሮጌው ቄራ ድረስ ከ250 በላይ አዛውንቶች ሞተዋል። ባዶ ቤት ያለ ቀባሪ ማለት ነው። ያሳዝናል። አድዋ ላይ እንኳን ይህን ያህል ሰው በዛች ቦታ ላይ ያጣን አይመስለኝም። በአድዋ ጦርን እና እንዲህ አንዳንዴ የተሰናከለ የኢኮኖሚ አቅድ ስናወጣ ማንን እንደሚመታ አናቅም። የትኛውን የሰው ኃይል እንደምንገብር አናቅም። ሜዳ ላይ የሚለምኑትን እናቶች ተመልከቱ። የኛ ድክመት ነው እኮ የእኛ ሀዘን ነው። እነሱማ በጊዜያቸው ሰርተዋል። በእኛ ጊዜ መስራት አቅቶን ፖሊሲ አጣመመን ተከብሮ በመቀመጫቸው ሰዓት ምነጥላት የሸፋፍኑ እጅ ይዘረጋሉ ዘረጋሉ። እኔ የዘረጋውት እንጂ እነሱ እኮ አደሉ። እነዚህ ነገሮች ያማሉ። የፍቅር አገር ተገኘማ ካችነው ማለት